ነው ማለት ምን፣ ለምን በግራችሁ ትበላላችሁ? ያላችሁት ማለት ነው።

የሰው ስም እስካልነካሽ ድረስ ሰውን የሚያስጠይቅ ነገር እስካልሰራሽ ድረስ ችግር አለው። ተበላ ብሉልን፣ ብሉልን አንድ ነገር ከልብ የተሰራ ጣፍጥያ ዝንብ

አሁን ቡና እንጠጣለን። ከዚህ በኋላ ኬክ እንቆርሳለን፣ ቡና እንጠጣለን። ቀጣይ ይሄዱ እንሰራላችኋለን። አሱ ይሄኔ በጣም ደስ ብሎኛል። አስራ ሁለት ወር ነው በስልክ ያወራ ነው። አስራ ሁለት ወር ከዛ በፊት ነው ተወቃችን። አምስተርዳም ግን በደንብ ያወራ ነው ከአስራ ሁለት ወር በላይ ነውና አገኝሻለሁ። ይሄ አስቤ ያላለ ምክንያቱም እዚህ ሀገር የሆነ ነገር ትቀጥራለ ከሳካ ምክንያቱም ሁላችንም ሰው ቤት ስለምንሰራ እና ውድና የተከበራቸው